ብቻ እንዳለችው፣ ቀንተሽብኝ? አይደለም አይደል? ወንድም ያደለ ምን ያስቀናኛል? እንደፈለጋችሁ መሆን ትችላላችሁ። አሁንም እኮ የተናደድሽ ነው፣ ሮማኔ ምን ነው? ምን አጠፋው? ምንም አልኩ እኮ በቃ ምንም አላጠፋውም። እሺ ሮማኔ ካጠፋው ይቅርጠኝነት እኛ አንቺን ፍለጋ ዛ ሆረድ ከመሰለ ልጅ ጋር እንድታገላለን። አንቺ ግን ከዲቭ ጋር አለምሽን እየቀጨሽ ነበር አይደል? አልገባኝም። እዚህ ምን ልትሰሪ የመጣሽው? አንቺን ፍለጋ ነዋ። አንቺ ከዲቭ ጋር ምን አባሽ እየሰራሽ ነበር? ስለሰሉ ጠይቂኝ ነው እዚህ ድረስ የመጣሽው? አው ዲቭ አጠገብ እንዳላይሽ በጣም ብዙ ጊዜ እየነገርኩሽ ነበር፣ ግን አንቺ ብሶብሻል። ትሰሚኛለሽ አይደል? ከዚህ በኋላ ዲቭ አጠገብ ላይሽ አልፈልግም። ከዚህ በኋላ ግን አልሰማከርሽ፣ የከፋ ነገር ነው የሚደርስብሽ። ሰማሽ? አንቺ ቆይ እዚህ ምን ትሰራላችሁ? ቆይ አይደል? ምንድነው የሚያልከሰክስሽ? ማለት ስለምን እንዳልገባው ሰው አትሁኝ። ከዲብ ጋር ያለሽን ነገር ለምንድን ነው የማታቆሚው? አንቺ ልጅ ምንድን ነው ችግርሽ? ምን ያደረጋችሁ ነው እንጂ፣ ልቀቁኝ። ብታልፍ ይሻልሻል። ልቀቂ፣ ያባች። ቆይ ሁሉ ለአንድ ሴት ነው። ልጅቷ ልገነጣጥሏ ነው። ስሚ አንቺ፣ ከዚህ በኋላ እዚህ እንዳላይሽ አላልኩሽም ነበር? ፍቅር እስካሁን ከኔ ምን እንደምትፈልግ አላውቅም፣ ግን ከዚህ በኋላ እኔ እናንቺን የሚያገረኝ ምንም ነገር የለም። እሺ፣ ቢኖርም ባይኖርም ደግሞ አደይ አጠገብ ከዚህ በኋላ እንዳላይ። እሺ፣ አንተ ማን ስለሆንክ ነው? አረ፣ የቅድሙ አልበቃ ብሎች ነው? ላስታውሶሽ? እንዴ! እጻ። እሺ፣ ሄዳለሁ፣ ግን አደይ ከዴቭ ጋር ያለሽን ነገር የምታቆሚ ከሆነ አቁሚ። አይካልሽ፣ ግን ያልሆነ ነገር ውስጥ ነው የምትከቺ። የፈለግሽው ነገር ማድረግ ትችያለሽ። እሺ፣ አንተ ምን? እሺ ነው ምን ሆነ ነው? ዳይመንድ ቅምጥልን ጎዷት። ደግሞ አንተ ምን አድርገህ ነው ቅምጥልን የምትኮዳት? በብዙ ነገር ዳይመንድ። በቃ ለአደይ ያለኝ ስም ስነግራት ቅምጥል ሰማች። አልገባኝም። ቆይ እንደዚህ መሆኑ ለምንድን ነው እንዴ? ቆይ ለአደይ ምንድን ነው ያልካት? ሁሉንም። በውስጥ ያዝኩት ነገር በሙሉ ነገርኳት። ጥሩ አድርጋላ እንኳን ነገርካት። ለእኔ ንገረኝ ስልህ እምቢ ብለህ ልክ ለአደይ ሲሆን ትተረተራለህ እንዴ! አሪፍ ነው ያደረግኳ እንዴ። ቆይ ቆይ ቆይ ቅምጥል ፊት ነው እንዴ ለአዴ የሚሰማን ስሜት የነገርካት መቼስ እንደዛ ረኳ አትለኝ ማር። አዎ ዳይመንድ፣ እንደዛ ነው የሆነው። ከአዴ ጋር ስናወራ ቅምጥል እየሰማችኝ ነበር። እንደ ድንገት አዴ ሄዳ ዞር ስል ቅምጥል አገኟት። ሀይኪንጎ አሁን ቆይ፣ ምን ይውደቅልኝ፣ ምን ልፍጠረ ብለህ ነው ለአዴ ይሄን ሁላ ነገር የተተረተርክላት? ቆይ እሺ አሁን ምን አገኛለሁ ብል ምን ልታደርግ ነው እስቲ ንገር። ቆይ ምንድን ነው ስ ያልካት አዴ እንደምወዳትና በቃ እስከ ዘላለም እንደማደርሳት ነገርኳት። ቆ በዝ እኮ ነው የእኛ ጀግና የእኛ ሮሚዮ። ቆይ አሁን ምን ልታገኝ ነው? ቆይ እንደዚህ የተናዘዝከው ካላወራ ትሞታለህ በህይወት አትኖርም ተብልሃል? ልጅቷ ላይ እንደዚህ አድርገህ ትጫወትባታለህ? አለኪኝ። ይቅርታ አልኳት፣ ግን ልትሰማኝ ፈቃደኛ አልነበረችም። በእና ዳይመንት ሂድና ፈልጋት፣ ስሜቷ ተረብሿል። ራሷ እንዳትጎዳ

እኔ ቤቷ ድረስ የሚሄጄ ቢሆን አስረዳታለሁ። አደይ የራሱ መሄድ ካለባት ማለት ነው ትሄዳለች። እንዲህ ብሎ እንዳያሳስብ። አረ ብራዘር፣ ምን ሆነ ነው እንዴ? አትጨናነቅ። አረ ብራዘሯ እንዲ እንዲሽ ብሎ እንዳያሳስብሽ አባቢ የት ሄደ ነበር? እዚህ ነበርኩ። ፍቅርም የለችም። ቤዛም እንደወጣች አልተመለሰችም። እናቷ ጋር ሄዳ ይሆን እንደ የምታውቀው ነገር አለ? ምን ሆና እንደሆነ አላውቅም። አደይስ ለሊጋናት ወይስ ሰው ቤት ገባች? እኔ እንጃ። እታለም ለሊጋ መሰለች ከሆነ ጥሩ። ቆይ ግን፣ እታለም አንድ ጥያቄ ልጠይቅሽ፣ እንደዚህ እያሰብሽላት ለምን ከቤት አስወጣሻት? ታዲያ ምን ላድርግ? ዴፍ እናንተን እንደዛ አድርጋ ዝም ማለት ነበረብኝ እታለም በፍጹም አዴ እንደዛ አላደረገች በምን እርግጠኛ ወንክ እሺ ማን ነው እንደዚህ ያደረገው ቤዛ ናት ትጣል የዛን ቀን ለአዴ የመጣውን ምግብ እኔ ነኝ የበላሁት እኔና አዴ አንድ ላይ ነበረን ከዛም በኋላ ቤዛ መጣችና ለአዴ ምግብ ሰጠቻት እሱን ነው ስጄ የበላሁት አልገባኝም ቆይ እንዴት ማለት ማለትማ አታለም አዴ ምን የምታውቀው ነገር የለም ለአዴ ምግቡን ማን ሰርቶ ያመጣላት ቤዛ ናት ታታለም እኔ ከአዴ ጋር ሆኜ ነው ያመጣችልን። ደግሞ እታለም ቤዛ ያለው ትሯ አዴን ስትከባከባት ነበር። ይሄ ደግሞ ትልቅ ማረጋገጫ እና ትሳስቻለሁ ማለት ነው። አዎ እታለም ቤዛ እያታላለችሽ ነው። አዴ በፍጹም እንደዚህ አታደርግም። እታለም አዴ ብትሆን ራሱ ኮንንኝ የተጎዳት ስለዚህ እኔ ከአንቺ ቀድሜ አባርራት ነበር። ግን እታለም እመኚኝ

ብቻ የሚሰባብሩኝስ እንደውም በቃ እንደውም የብራብህን አንተን ከየት ያውቃል። እኔ እኮ ስለማይወድኝ፣ ካልወደደማ በቃ ቀምጥልን። እንዴት አድርጎ ነው የሚሰጥ? ወይስ ከአባቷ ጋር እምትሳፈጣለች? ኧረ አባባን ሂደን ነው የምፈራቸው። አሁን ሳላትግር ሂድና ጠይቃት ምናምን፣ በቃ እዳ ውሌ ከኔ ራስ አትወርድም። ኧረ እንዴት እንዳስናቅሽኛ፣ አየሽ አይደል? አረባክሽ የምርሽ ነው። ልጁ እንዴት እንደሚያስፈራ አላየሽውም? እዛ ሄጂ እሱን ከምጠብቅ እዚህ ቁጭ ብዬ ዴቭን ብጠብቅ መርጣለሁ። እሱ መብትሽ ነው። ቆይ ቆይ ቆይ፣ ለምንድ ነው ዴቭን የምጠብቂው? ለአውረው ነው። ምንድን ነው የምታወሪው? ብዙ ነገር። ዴቭን ማውራት አትችይም። ወት። አንቺ ደግሞ ምቤት ነሽ? ዴቭዬን ለማውራት አንችን መጠየቅ የለብኝም አይደል? አዎ። ፍቅር፣ ተጠንቀቂ እኔ እና ዲቭ መሀል ለመግባት እንዳትሞክሪ። ቆይ፣ ስንቶቻችሁ ናችሁ የኔ ዲቭ የምትመኙት? የኔን ዲቭ ነው ያልሽ? እስኪ ራስሽን ከእግር ጥፍርሽ አንስተሽ እስከ ራስ ጸጉሮች ተመልቀች። ማለት አልገባኝ። ማለትማ ለዲቫንቺ አትመጥኝ። ቆይ፣ እዚህ ከአንቺ ጋር ከነበረ ታደሰ ነግረኝ፣ ወዴት ሄዶ ነው? እኔ እንጂ። አይ ቤኪ ቤኪ ማለት ለካ አልነገርኩሽም። ስሚማ የዋውሪ ትክክለኛ ስም በረከት እንደሆነ ታውቂያለሽ? አደይ በረከት ነው እና ለ ግምን አዲስ ነገር አለ። ይቺ የተረገመች ፍቅር በህይወቴ ለመጀመሪያ ጊዜ ዛሬ አናደደችኝ። እንዴ ለምንድን ነው እንደዚህ የምትይው? ጥፋተኛ እኮ እነሱ ናቸው።